ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከአይነ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኟት ሕይወት፣ ለስጋቸው ሁሉ ፈውስ ነውና። ምክንያቱም እግዚአብሔር አንድያ ልጁን እስኪሰጠን ድረስ ነው የወደደን። በዚህ በምድሩ ብቻ አይደለም የኛ ነገር የሚለካ የሚያስብ የሚያሰላስል። በዛን ጊዜ በቃ ፍሬው እንደማያቋርጥ ይሆናል። በዛ ሁኔታ ላይ አትገኝ። ይሄንን አጥርተ ወደ ንግግሬ፣ ሀሳብን የሚሰርቅ ልብህን የሚሰርቅ አሮጊቶች ከሚመስል ተረት እየራቅ እኮ። በቃ ስትዘሉ ነበር ግን እኮ አብራችሁ ወይ ወይ ስትሉ ነበር። ስለዚህ አቅንተ ቀጥ አርገ የመስቀሉ እውነት ላይ አይኖች አቅንተው የእውነት የሚያንሸራትት ብዙ ነገር አለ። ኢየሱስ እግዚአብሔር እያለ ብዙ የሚያንሸራትት አለ። ይሄ ቃል ግን ይሄ ቃል የህይወት ቃል እሱን አስበው። ጆሮች ወደዚህ ዘንብሉ። ሰላም ሰላም፣ ቅዱሳን ሰላም ብያለሁ። ሰላም ለእናንተ ይሁን። እስቲ አንድ የእግዚአብሔርን ቃል ጥቂት አካፍላችኋለሁ። በጣም የሚጠቅመንን ነው። በጣም እያብሰለሰልኩት ያለ ነገር ነው። ከሁለት ሳምንት በፊት ነው ቅዱሳን ጋራ። ዛሬ ደግሞ እስቲ ትንሽ እንትን ልበለው ምሳሌ አራት ቁጥር 18 ጀምሮ የጻድቃን መንገድ እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየጨመረ ይበራል የኃጢአት መንገድ ግን እንደ ጨለማ ነው። እንዴት እንደሚሰናከሉ አያውቁ አያውቁም ይልና ቁጥር ሀያ ላይ ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮ ሀዘንብል ከአይነ አታርቃት፣ በልብ ውስጥ ጠብቃት። ለሚያገኟት ሕይወት ለሥጋቸው ሁሉ ፈውስ ነውና ይላል። የእግዚአብሔር ንግግር የእግዚአብሔር ድምፅ የእግዚአብሔር ቃል በቃ ከእይታችን ላይ ከሀሳባችን ላይ መራቅ የለበትም። ምን ይላል? ከአይንህ አታርቃት ማለት ከዚህ ስር በቃ አይንህ አይንህ አታርቃት ይላል። በእይታችን በሀሳባችን በሁለንተናችን የእግዚአብሔር ቃል እንዳይርቅ ለኢያሱ ወደዚህ ወደ ግራ ወደ ቀኝ ም አትበል በዚያን ጊዜ ጎዳና ይቀናልሃል፣ ይከናወንልሃል። ስኬት የምታገኘው ረፍት የምታገኘው ወደ ንግግሬ ስታደምጥ ነው ይላል። እና ለሚያገኙት ሕይወትና ለስጋቸው ሁሉ ፈውስ ነውና ይላል እውነት ፈውስ እኮን የእግዚአብሔር ቃል እና አጥብቀ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ይላል። ብዙ ጊዜ ልባችን ውስጥ የሞላው አንዳንዴ ይገለጣል አይደል? እንዲህ ይሄ ነገር እኔ ውስጥ ነበር እንዲስክትሉ ድረስ የሚገለጥ ነገር አለ። ለዚህ ነው ጠዋት ማታ የምታስበው ምታሰላስለው ከአይንን ማታርቀው እንደ ክታብ የሚሆንልህ ይሄ እግዚአብሔርን ቃል ስናብሰለስል ጆሮቻችን ለሱ የተከፈቱ ሲሆኑ ነው ማለት ነው እና ምን ይላል ከዛ ይቀጥልና የአፍ ጠማማነት ከአንተ አውጣ ሀሰተኞችን ከንፈሮች ከአንተ አርቅ አይኖች አቅንተው ይዩ ሽፋሽፍቶች በቀጥታ ይመልከቱ የእግርህን መንገድ አቅና ሀሌሉያ ዳዊት ቃሉ የእግዚአብሔር ቃል ለሱ መንገድ እንደሆነ ለእሱ ብርሃን እንደሆነ ለእሱ ሕይወት እንደሆነ ይናገራል። ሰለሞንም እዚህ ጋር የሚናገረው ምንድን ነው? ወደዚህ ወደ እግዚአብሔር ቃል ልባችን እንዲቀና ጆሮቻችን ወደዚህ እንድናዘነብል፣ ብዙ ጆሮ የሚያዘነብል በዚህ ዘመን ብዙ ድምፅ ስላለ ብዙ ድምፅ አለ። የእውነት ሙጠኝ ብለን በየቀኑ ነፍሳችንን እያስገዛን ሐሳባችንን በእግዚአብሔር ቃል እየቃኘን ካልሆነ በስተቀር በጣም የሚያታልል ብዙ ነገር አለ። ልብን የሚሰርቅ ብዙ ነገር አለ። ባንገባበትም ሐሳባችንን የሚወስድ ሐሳባችንን ከእይታችን ላይ የእግዚአብሔርን ቃል በቀ የሚያደበዝዝብን ግን ምን ይላል? ልብን ጠብቅ። ልብ ውስጥ ሊሞላ የሚገባው አይን ስር ሊደቀን የሚገባው እግዚአብሔር ቃል ነው። የአፍ ጠማማነት ከአንተ አውጣ ይላል። እኔ የአፍ ጠማማነት ጠማማ ንግግር ብቻ አይመስለኝ ነበር። ግን እኔ አሁን በገባኝ ነው የምናገረው። ግን እግዚአብሔርን ራሱ አለማመን፣ ማጉረምረም በእግዚአብሔር ላይ፣ በቃ እንዴት እንደዚህ፣ ለምን ምናምን የምንለው ነገር ሁሉ ጠማማነት ነው። ምክንያቱም እግዚአብሔር አንድያ ልጁን እስኪሰጠን ድረስ ነው የወደደን በዚህ በምድሩ ብቻ አይደለም እኛ ነገር የሚለካ ነገር፣ ግን በእግዚአብሔር በሆነው በክርስቶስ በሆነው ላይለወጥ በቃ እግዚአብሔር የዘላለሙን የሰጠን። ኤፌሶን ላይ ምን ይላል በመንፈሳዊ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረቀን አምላካችንና አባታችን ይባረክ ይላል። ኢየሱስ ጌታ ነው በምድር ብቻ ሳ ይሄ ነው እንደ ክታብ እንዲሆንልን፣ ይሄ ነው ልብ ውስጥ ሊደምቅ የሚያስፈልገው አይኖች አቅንተው ማየት የሚገባቸው ይዩ የሚለው አይኖች አቅንተው ይዩ ይላል። ከዛ ሽፋሽፍቶችን በቀጥታ ይመልከቱ ይላል። ለምን የኢየሱስ ስራ ላይ የኢየሱስ እውነት ላይ አይኖቻችን ሲያርፍ፣ ከምድር ስበት ሊይዘን ካለው ይሄ ከግርግሩ፣ ከምን ነፍሳችንን ከሚያስጨንቅ፣ የለም አጣል፣ አልደረስልም ከሚለው ነገር እግዚአብሔር በቃ እዛ ላይ ስናደርግ የልባችን ደስታ ሙሉ ይሆናል። ሃሌሉያ። በእኔ ደስ ይበላችሁ ያለ ሁልጊዜ ጊዜ በእኔ ደስ ይበላችሁ በሚታየው በሚጠፋው አይደለም። እናንተ በእኔ ደስ ይበላችሁ። ከማይጠፋው ዘር ተወልዳቸዋል እሱም የእግዚአብሔር ቃል ነው። ራሱን እስከ መስጠት ድረስ እግዚአብሔር ልጁን እስከ መስጠት ድረስ ወዶናልና የእግሬን መንገድ አቅና ይላል። አካሄድን ሁሉ ይጽና ይላል። በጣም የሚገርመው በመዝሙረ ዳዊት መጀመሪያው ላይ ምን ይላል? ምስጉን ነው በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ነገር ግን ህጉን በቀንና በሌሊት የሚያስብ የሚያሰላስል በቃ በዛን ጊዜ በቃ ፍሬው እንደማያቋርጥ ይሆናል። ኤርሚያስ ላይም ይናገራል። ምንድነው የዋዘኞች ወንበር አለ፣ የኃጢአተኞች ደግሞ መንገድ አለ። ስለዚህ እግሮቻችንን እያቀናን እኔ መንገድ ነኝ ያለው ጌታ በሱ በሱን እየተከተልን እረኛችን፣ ሃሌሉያ ዮሐንስ አስር ላይ ይላል መልካም እረኛ እኔ ነኝ። በቃ እኔን በጎቼ ድምፄን ይሰማሉ። ኢየሱስ ጌታ ነው እና በዚህ አካሄድ ወደ ቀኝ ወደ ግራ አትበል። እግርህን ከክፉ መልስ። ይሄ የምንራመደውን ሳይሆን የህይወት አካሄድ የህይወት መርህ። ብዙ ሰዎች ሆ ብለው ስላሉ የእግዚአብሔር ቃል ሳታጣራ በእግዚአብሔር ቃል ውስጥ ሳይሆን በእግዚአብሔር ቃል ውስጥ የተቃኘ ነገር ሳይኖር እዛ ስፍራ ላይ አትገኝ። ሃሌሉያ። እዛ ህብረት ላይ አትገኝ እዛ ሁኔታ ላይ አትገኝ። ይሄንን አጥርተህ ወደ ንግግሬ ሀሳብን የሚሰርቅ ልብህን የሚሰርቅ አሮጊቶች ከሚመስል ተረት እየራክ ጢሞቴዎስን እንዳለው አንተ ግን የተፈተነው ማንነትን ለእግዚአብሔር ልታቀርብ ትጋ። ይሄ በቃ እውነትን ወደ ማወቅ የማይደርስ ንግግር አለ። እውነትን የማያሳውቅ ግን ስጋን በጣም ደስ እያደረገ ከእግዚአብሔር ሀሳብ ላይ ጆሮቻችንን፣ አይምሯችንን የሚወስድ ግን የማይመስል እውነት የሚመስል በቃ ለእግዚአብሔር የቀናን የሚመስል እግዚአብሔርን የምናመልክ የሚመስል የአምልኮ ነገር ያለበት ግን ስትፈትሹት በእግዚአብሔር ቃል በሕይወት ጠብ የማይል አንዳንድ ቦታ ከርማችሁ ስትወጡ ምንድነው ስትሉ፣ ምንም የለም ግን እኮ በቃ ስትዘሉ ነበር፣ ግን እኮ አብራችሁ ወይ ወይ ስትሉ ነበር። ስለዚህ አቅንተ ቀጥ አድርገህ የመስቀሉ እውነት ላይ አይኖች አቅንተው፣ ጠማማነት ካንተ በቃ ይሄ ወደዛ ወደዚህ ማለት ካንተ ይራቅ። እንደ እያሱ እያሱን ምን አለው ባሪያዬ ሙሴ ሞቷል፣ ከአንተ ጋር መሆነው አንድ መርህ ሰጥሃለሁ። ይህ መርህ ደግሞ ከዚህ ቃል ወደ ቀኝ ወደ ግራ ማትበል በቀንም በሌሊትም አስበው አሰላስለው። የዛን ጊዜ ጎዳና ይቀናላል፣ ይከናወንልሃል። እግዚአብሔር መልካም ነው። ነፍሳችንን በዚህ እውነት በእግዚአብሔር ቃል ወደ ቀኝ ወደ ግራ ሳንል ጠማማነትን፣ አለማመንን፣ በቃ አለመታዘዝን ከኛ አውጥተን፣ ነገር ግን በቃ በእምነት ላይ በጎነትን እየጨመርን በበጎነት ላይ የወንድማማች ፍቅር፣ በቃ ትዕግስትን፣ መጽናትን ጴጥሮስ እንደሚናገረው እንደዛ እያደረገን እስከ ፍጻሜ። የእውነት የሚያንሸራትት ብዙ ነገር አለ ኢየሱስ እግዚአብሔር እያለ ብዙ የሚያንሸራትት አለ ይሄ ቃል ግን ይሄ ቃል የህይወት ቃል እሱን አስበው ጆሮች ወደዚህ ዘንብሉ በቃ አይን እነሱን ይመልከቱ አፍ እነሱን ያወሩ ሌላው ነገር ጠማማ ነው ሌላ ነገር አይረባም ልብህን ይሞላና በኋላ ከዛ የህይወት መውጫ ስለሆነ ልብ ውስጥ እንዳይሰፍር ለዚህ የልቦና ወገባችሁን ታጥቃችሁ በመጠን ኖራችሁ ጌታ ኢየሱስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ እያደረጋችሁ ይላል ጴጥሮስ ስለዚህ በቃሉ ውስጥ በቃ ቃሌ ማደሪያ ቃሌ መዋልያ ጆሮ የእነሱን ይስሙ በአይኔ ይልኝ በጆሮ ይስማልኝ፣ በአንደ በአንደበቴ ተናገርልኝ እያለ ይህን ዘመን እንዲህ እያደረግን ማለፍ ነው ያለብን። በቃ በዚህ በመስቀል እውነት ወደ ግራ ወደ ቀኝ ሳንል ለኢያሱ እንዳለው በቃ አንተ የሚቀናል ጎዳናል። እኔ ከአንተ ጋር የምሆነው ወደ ንግግሮቼ ጆሮች ሲያንዘነብሉ ነው። በቃ ከሙሴ ጋር አፍ ለአፍ አውራው ነበረ። የልቤን ሀሳብ እገልጽለት ነበረ። እሱም ሲሄድ በፍጻሜው እንደ እግዚአብሔር ያለ ማንም የለም አለ። በቃ አንተ በቃ እሱ የከፍተኛነት ሰይፍ ነው። በቃ የዘላለም ክንዶች ካንተ በታች ናቸው። እነሱ አቅፈው በእነሱ መንገድ ሂድ። በኢየሱስ ባሰመረው ሂድ። በመስቀሉ ላይ አይኖችን አድርግ። አፍ ብዙ አይርገጥ፣ ብዙ አይናገር። በወንድምህ ላይም ብዙ አይናገር። በትክክለኛ የመሰለ አትናገር። ቃሉ ብቻ አይገኝብህ፣ የእግዚአብሔር ቃል ብቻ አይገኝብህ፣ እሱም ኢየሱስ ብቻ አይገኝብህ። ቃል ሆኖ አካል ለብሶ የተገለጠውን እሱም ብቻ አውራ ነው የሚለን እና ወገኖች የምንላችሁ ነው በዚህ ዘመን፣ የእውነቴን ነው የምላችሁ። በጣም በቃ ምን ሰማውን በልክ አድርገን፣ ምንናገረውን በልክ አድርገን፣ በገባንበት ለውጥ ፈጣሪዎች፣ በገባንበት ተጽዕኖ ፈጣሪዎች። የጻድቃን ሕይወት ሙሉ ቀን እስኪሆን ድረስ እየጨመረ ነው የሚለው እየጨመረ እየበራ መሄድ ሕይወት እንዲሆንልን፣ በዚህ ጌታኔና እናንተን ይባርክ። ተባረክልኝ።